እና ሃይ ጋይስ እንደት ናችሁ? ደህና ናችሁ? ሰላም ነው ወይ? ያ በጣም ደህና ነን፣ እግዚአብሔር ይመስገን።

ኧረ ጠፋችሁ! በጣም እንዴት ነው? በጣም ተጠፋፋኝ። እኛ ነው የጠፋነው፣ እናንተ ናችሁ የጠፋችሁት። ውድ ቤተሰቦቻችን፣ እናንተ ደህና ናችሁ ወይ? ቪዲዮ ወሳኝ ነገር ነው።